ሞና አባባ ዋንዳሮ አንድ ቀን መቶ ሃያ አምስት ግርፋት እሱንም በእንትን ላይ ቆጥ ሰርተው በቆጥ ላይ እንጨት እንደዚያ አቁመው በዚያ እንጨት ላይ አስረው እሳቸውን አንዱ ኢጣሊያን ሰላሳ አምስት ጊዜ ጋርፎ ጅራፉን እዚያ ላይ ጥሎ ወረደ። ሁለተኛ ኢጣሊያ ወጣ ሰላሳ አምስት ጊዜ ጋርፎ ደግሞ እሱ ወረደ። ሶስተኛ ኢጣሊያን ወጣ እንደዚያም ጋርፎ ሳይወርድ በሶስት ገመድ አንደኛው በደረት በኩል የታሰረውን ገመድ፣ በወገብ የታሰረውን፣ በእግርጌ የታሰረውን ፈቶ ከዚያ ከቁጥ ላይ ገፈትሮ ስትጢል አባባ ዋንዳሮ ሰላሳ ሁለት ጥርሳቸውም ከዚያ ወለቀ። ደግሞ የአፍንጫ የአፍንጫ አጥንትም ተሰብሮባቸው ብዙ ሰዎች ሞቱ። ጌታ ያዳናቸው ቀሩ። እሳቸው ያለ ጥርስ ወደ ጌታ ሄዱ። ግን በጣሊያን አልሞቱም። በእግዚአብሔር ፈቃድ አንድ መቶ አርባ አመታቸው ወደ ጌታ እኛሸኝ ናቸው ወንጌል በዚያን ጊዜ ሀያ ሰባቱን አቃጠሉ። ብዙ አማኞችን ገደሉ። አባባ አላምቦ አናሞ የተባለው ሰውየ በተቀበረበት ዛሬ የሶዶ ስታዲየም ቤተክርስቲያን ፑልፒት እዚያ ላይ ፑልፒት የተቋቋመው እዚያ ላይ ነው፣ በሳቸው መቃብር በቆመው ቦታ ነው። እንደገና ደግሞ ከዚያ ደግሞ ቤተ ክርስቲያን በጣም አድጎ እነሱ ሳር ቤተ ክርስቲያን አፍርሰው ጌታ ይመስገነው የቆርቆሮ ቤተ ክርስቲያን እስከ ደርግ ድረስ ሰባት መቶ ሰላሳ ስምንት አጥቢያ በደርግ ጊዜ አድጎ ብዙ ሰዎች ወደ ጌታ መጥቶ መሰረት ከጣሉ በኋላ እነሱ አፈረሱ፣ ደርግ አፈረሰ። ዳሩ ግን ዛሬ ጌታ ኢየሱስ በቃለ ሕይወት ብቻ አንድ ሺ አምስት መቶ በድንጋይ እና በተሻላለመ ቆርቆሮ የተሰራውን ቤት ሰጠ። እኔ በዚያ ላይ ጌታ ያደረገው ወንጌል እግዚአብሔር ይመስገን።